አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ደህና ናችሁ? ውድና የተከበራችሁ የዛህራ ሙካዴድ ኢትዮ ተከታታዮች ሁሉ ሰላም ሁሉ መልካም ሁላችሁ ነገ ነገ አልሐምዱሊላህ። ውዶቼ ዛሬ ደግሞ አላህ ወጥቶ ከመቅረት ይጠብቀን። እኛ ብዙ እንመኛለን፣ እኛ ብዙ እቅድ ያለን ግን የሚሆነው እና የሚፈጠረው አያስታውቅም ማለት ነው እና አላህ መጨረሻችን ያሳምርልን። እነዚህ በምስሉ ላይ የምትመለከቷቸው ያው ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረው አውሮፕላን የህንድ አውሮፕላን ያው ወደው ተነስቶ ብዙም ሳይቆይ ተከስክሶ እንግዲህ ሁለት መቶ አርባ ሁለት መንገደኞች ሞተዋል እና በጣም ያሳዝናሉ። ከነዚያ መሀል ብዙ ሲዘዋወር የነበረው እነዚህ በምስሉ ላይ የምትመለከቷቸው ቤተሰብ ናቸው። እንግዲህ አምስት ቤተሰብ በአንድ ላይ ያስባችሁታል። በጣም ከባድ ነው። እነዚህ እንግዲህ ገና አሁን ወደ አውሮፕላኑ ሲገቡ የተነሱት ፎቶ ነው። እንግዲህ እነዚህ ሁሉም ያው ወደማይቀረው ቦታ ሄደዋል። የሚገርማችሁ ከዛ ውስጥ ግን አንድ ሰው ተረፈ፣ ሁለት ሰው ተረፈ እያሉ እያመጧቸው ነው። ያለ ተአምር፣ አንደኛው በመስኮት ዘሎ ዘሎ ተርፏል ብለዋል። እንዲሁም ሌሎቹንም እያመጧጧቸው ነው። ግን አብዛኛው የሚባሉት ተሳፋሪዎች ያው መቼም አውሮፕላን አደጋ መቼም እንኳን አውሮፕላን አደጋ ከመኪና አደጋ የመትረፍ ቻንሱ አሁን ላይ ያን ያክል ነው ማለት ነው። እና አላህ ወቶ ከመቅረት አላህ ይጠብቀን። እና አይማሮቼ አላህ ወቶ ከመውጣት አላህ ይጠብቀን። አላህ ይዘንልን። በጣም በጣም ከባድ ጉዳይ ነው። አብዙ እንግዲህ የማይታሰብ ነገር ማለት ነው። እኛ ከሆነ ስርፋ ተነስተን የሆነ ስርፋ እንደምንደርስ እርግጠኛ ሆነን የምንንቀሳቀሰው ማለት ነው እና እነዚህ ቤተሰቦችም እንግዲህ ወይ ሊዝናኑ ነው ወይ በቃ በሆነ ነገር እንግዲህ ያው ጉዟቸውን ጀምረዋል። ግን ያው አልሳካም። ምንም ማድረግ ይቻላል። ሱብሀና አላህ በጣም በጣም በጣም የሚከብድ በጣም የሚገርም ነገር ነው። እነዚህ ሁሉ ሰዎች በአንድ ሌሊት በአንድ ቀን እናትና አባት ሶስቱ ልጆቻቸው በአንድ ላይ መሄድ ማለት በጣም ከባድ ነው እና ሰሞኑን ሶሻል ሚዲያ ላይ በጣም እየተዘዋወረ ያለ ፎቶ ነው። በጣም ያሳዝናሉ። መጨረሻችን ያሳምርልን። እኛ ምንድን ነው አሁን የምናስበው? በቃ እንደዚህ ሆነ ሀገራችን ገብተሰብ እና አላህ ከድንገተኛ ሞት ሁላችንንም አላህ ይጠብቀን። ብስሚላ፣ ብቻ እንጃ ምን እንደምላል አቅም ወላይ ብዙ አደጋውን የብዙ አደጋ አለ። ግን አስባችሁታል? ከቤተሰብ ከአንድ ሰው ሁለት ሰው ሳይሆን የሁላ ሰው በአንድ ቀለሊት ማረፍ ማለት ከባድ ነው እና ውዶችዬ፣ አላህ ወጥቶ ከመቅረት አላህ ይጠብቀን። አላሁ ኸይሩን ነገር ይሻልን። የምንንቀሳቀስበትም የምንሄድበትም አላህ ኸይር ያርግልን። ወቶ ከመቅረት አላህ ይጠብቀን። በጣም ከባድ ነው እና ብዙዎቹ እዚህ አውሮፕላን ውስጥ ያሉት ብዙዎቹ እንዳልተረፉ ነው። የተወሰኑት ደግሞ ተርፈዋል። እንግዲህ አስባችሁታል፣ ከአውሮፕላን ላይ ተፈጥፍቶ ያላህ ተአምር የተረፉም አሉ። ከተረፉት መካከል የሆነ ህጻን ልጅ ና የሆነ ደግሞ ጎልማሳ ልጅ ተርፈዋል ማለት ነው። እኔ ያየሁት ፌስቡክ ላይ ምናምን እንደዚያ ተረፉ የተረፈው አሉ እና አውሮፕላኑ በመብረር ላይ እያለ መቃጠል ጀመረ። ያ አላህ በጣም ከባድ ነው በጣም በጣም እና ውዶች ይ ወጥቶ ከመቅረት ይጠብቀን። አላኸይሩን ነገር ይሻለን። ሁላችሁም አርባ ሀገር መኖራችን ምናምን ምናምን አልሐምዱሊላህ ኔ የማኮ ነው። ሰው በጤና በጤና በአፍ ያካሰራን ወላሂ አልሐምዱሊላህ። አንዳንድ ጊዜ የሆነ ነገር ስናየው የሆነ ነገር ሲጎል የሆነ ነገር ሲሆን ነው እኛ ወደ ምስጋና የምንቀርበው እና አልሐምዱሊላህ የምንለው እንጂ አስበኛ በሰላም መተን አልሐምዱሊላህ ሁሉ ነገር ቢስሚላህ ብቻ እንጃ ምን እንደምል አላቅም። በጣም ነው የሚያሳዝኑት። አላህ ኸይሩን ነገር ይሻለን። አላህ የሞቱትንም እንግዲህ ያው አላህ ኸይሩን ይሻለን ነው የምንለው፣ ሌላ ምንም ማለት አይቻልም። ያሳዝናል፣ ብቻ በጣም ከባድ ነው እና እስኪ ፒክቸር ላይ ደግሞ የተረፈውን ምናምን ያኔ ከሞት የተረፉ አሉ። አንዱ ጎረምሳ ነው ያው፣ ፊቱ ምናምን ተሞጫጭሯል እንጂ ደህና ነው። ፊቱ ተሞጫጭሯል ቢሆንም ለሞት አልሰጠውም ማለት ነው እና አላህ ኸይሩን ነገር ይሻለን። ማሮቶች እና ውዶቼ፣ አለም በጦርነቱ እንደምታዩት እንግዲህ ከፍተኛ በሚባል አደጋ፣ የመኪና አደጋ፣ የአውሮፕላን አደጋ እና ወላሂ ምን አይነት ጊዜ ነው የደረስነው? በጣም የሚያሳሳ አሳሳቢ ጊዜ ነው። በጣም ከባድ ጊዜ ነው። በጣም ነው የሚያስፈራው፣ እና ወደ ራሳችን መለስ ብለን ስናይ በጣም ከባድ ነው። አላ ኸይሩን ነገር ይሻለን። እና አሁን እነዚህ በህንድ ሀገር የሚገኙ የህንድ ጠያራ ነው ብለዋል፣ የህንድ አውሮፕላን ነው በዚህ መልኩ ክስክስ ብሎ ስናየው፣ ብስሚላ በጣም ነው የሚያሳዝነው። ይሄ ሌላው ሌላው ጦርነቱ እንዳለ ሆኖ ብስሚላ ብቻ አስባችሁታል ይሆን? በጣም ነው የሚያስጨንቀው። አስለን እኛ ከሀገር ወደዚህ ስንመጣ ወይም ስንሄድ በቃ እንደዚህ እንደሚጨንቅ ግን አሁን እነዚህ አውሮፕላን አብራሪዎች እነዚህ እነዚህ ስለለመዱት ምንም አይመስላቸውማ ማ ያላህ ስራው ያላህ ተአምሩ። እንግዲህ አውሮፕላን ምን ያህል ግስፈት እንዳለው ያን ያህል ግስፈት ይዞ በሀዋ ላይ ሲሄድ ስ ያላህ ያላህ እንትን እኮ ነው ግን አይገርማችሁም ምትልሽ ስንት ሺ ይዞ ጀልባው በባህር ሲሄድ፣ እንደ አውሮፕላኑ ደግሞ ስንት ሺ ሰው ይዞ በሀዋ ላይ ሲበር ይህ ሁሉ የአላህ ተአምር ነው። ወላሂ የሰው ልጆች አውል ብረርብር እኮ አይበርም፣ ግን የአላህ ተአምር በዛ ልክ ነው። ደግሞ አላህ በተአምሩ እሱ ይጠብቀን። ከቦታ ቦታ በምንንቀሳቀስ ሰዓት አላህ ይጠብቀን። አላህ ካሰብንበት ያድርሰን። እኛም ካሰብንበት እንዳልኳችሁ በቃ የሆነ እርግጠኝነት አለብን። ለዚያ ነው ኮዶ አድርጋችሁ አሁን የአረቦች ምናምን በቃ የመሻላ ናቸው። እና በቃ እኛ ግን አሁን ያ ነገር ትዝ ይለናል። እንጃ የሆነ በቃ ግቡ ግቡ ብለን ቶሎ ምናምን እንደዚያ ነገር ነው የምናስበው ቶሎ ሄደን ቤተሰብ ጋር ተገናኝተን ምናምን ስንል እንዲህ አይነት ደግሞ ችግር ሲመጣ በጣም ያሳዝናል። በጣም ከባድ ነው እና ማሮቼ አላህ ኸይሩን ነገር ይሻልን። አላህ ወጥቶ ተመቅረት ይጠብቀን አላ ሀገራችንን ሰላም ያርግልን። በሰላም ለሀገራችን የምንበቃ አላ ያርገን። ከባድ ነው ብቻ ከባድ ነው እና እነዚህ ናቸው አሁን በብዛት ሶሻል ሚዲያ ላይ እየተሰራጩ እነዚህ ናቸው እንጂ ሌሎችም አሉ፣ ሌሎችም ብዙ ብዙ አሉ። ግን ለጊዜው አሁን ላይ ያሉት እነዚህ ናቸው። ከባድ ነው የምር በጣም ከባድ። እነዚህ ህጻን ልጆቻቸውን ይዘው እንደዚህ ሆነው ወጥቶ መቅረት ማለት አንድ ሰው ሁለት ሰው ሳይሆን አምስት ሰው ከአንድ ቤተሰብ ላይ ይጠብቀና ለኸዶ ነገር ይሻለን። ሁላችሁም ዱ አርጉ ዱ አርጉ ዱ መረሳት የሌለበት ነገር ነው። ዱ ግድ ነው እና ማሮቼ ይህንን ይመስላል የዛሬው ቪዲዮ በሌላ ቪዲዮ ተመልሰን እስከምንገናኝ መልካም ጊዜ ይሆንላችሁ። ዱዓ አርጉ፣ እንዳልኳችሁ ዱዓ አርጉ፣ ዱዓ አርጉ። ዛሬ ላይክ አርጉ ሳይሆን ዱዓ አርጉ ነው ምላችሁ። ዱዓ አስፈላጊ ነው። ያው ላይክም አርጉ፣ ሸርም ሰብስክራይብም አርጉ። ምንም የሚጎዳውም የሚጨምረውም ነገር ስለሌለ ላይክ ላይክ አርጉ። መልካም ጊዜ ይሆንላችሁ። ሰላም አሌይኩም